ሰላምታችን በያላችሁበት ድረስ። የተወደዳችሁና የተከበራችሁ የመፈነን ሚዲያ ቤተሰቦች ለሰዓቱ አዳዲስና ወቅታዊ መረጃዎችን ይዘንላችሁ መጠናል። እናንተም አብራችሁን ቆዩ። መፈነን ሚዲያን ሳብስክራይብ፣ ላይክ እና ሼር እንድታደርጉ ከወዲሁ በአክብሮት እየጠየቅኩ ለሰዓቱ ወደ ያስኳቸው መረጃዎች አለፍኩ። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ኮር ሁለት ካላኮርማ ክፍለ ጦር ተጋድሎውን አጠናክሮ በመቀጠል ተከታታይ ድሎችን እያስመዘገበ ይገኛል። ምስራቅ አማራ ኮር ሁለት ካላኮርማ ክፍለ ጦር ራያ ቆቦ አዋስና ቃሊም እንዲሁም ጉባላፍቶ ወረዳ በቅሎማነቂያ ዙሪያ ለተከታታይ አንድ ሳምንት ተጋድሎ በማድረግ ድሎችን እያስመዘገቡ ይገኛሉ። ግንቦት 17 ቀን 2017 ዓ.ም ጀምሮ እስከ ዛሬው ዕለት ማለትም ግንቦት 24 2017 ዓ.ም ድረስ በተከታታይ አንድ ሳምንት እያደረጉ ያለው ተጋድሎ ዛሬም ቀጥሎ ከቃሊም ወደ በቅሎ ማነቂያ ይጓዝ የነበረ ጠላት ላይ ማለዳ ቀራራምባ የሚባል ቦታ ላይ ደፈጣ በመያዝና በርካታ ዙፋን ጠባቂ ሰራዊት በመደምሰስ የጀመረ ውጊያ ወደ መደበኛ ውጊያ አድጎ እስከ ቀን 7 ሰዓት ድረስ የዋለ ሲሆን፣ በርካታ ሰራዊቱ የተመታበት ጠላት እስከ ዙ 23 በመጠቀም ውጊያ በማድረግ ወደ መጣበት ለመመለስ ተገዷል። ምሽግ ለቆብ መሃል የገባው የጠላት ኃይልም በበርካታ ቦታዎች እየተመታበት ሲሆን ዞብል አምባ ክፍለ ጦር ከራያ ቆቦ አረፋ ጊዮርጊስ እስከ አርበትና ተኩለ ዙሪያ ከባድ ትንቅንቅ በማድረግ በርካታ ዙፋን ጠባቂ ሰራዊት ሙትና ቁስለኛ በማድረግ ያሰበውን እቅድ እንዳያሳካ እያደረጉት ይገኛሉ። ቡሬ ዳሞት ብርጌድ እንደ ንስር ታድሶ እጅግ ታምራዊ ስራ እየሰራ የውስጥ ሽብልቆችን እያጠራ ከፍ ብሎ እየበረረ ይገኛል። እኚህ በፎቶ ላይ የምትመለከቷቸው ባንዳዎች ህዝብ እያማረሩ ሲዘርፉ የጠላት የመረጃ ምንጭ በመሆን ቡሬ ዳሞት ብርጌድን መርከብ ሻለቃን ሲያውቁ የቆዩ በኋላም ለጠላት እጅ ሰጠናል በማለት ቡሬ ከተማ ውስጥ በመሆን ፕሮፖጋንዳ ሲሰሩ የቆዩ ቢሆንም የብርጌዳችን ተወሯሪ ኮማንዶዎች በትናንትናው ቀን ሌሊት ቡሬ ከተማ በመግባት ከነትጥቃቸው ይዘዋቸው መጥጠዋል። መርከብ ሻለቃ በአዲስ ወኔ በአዲስ ስነ ልቦና ገዝፋ መጣለት ሲሉ የብርጌዱ ህዝብ ግንኙነት መምሪያ ኃላፊ መረጃውን አድርሰውናል። መስራት እንጂ መተቸት በጣም ቀላል ነው። መሰረታዊ ትችት ግን የሚሠራን ሰው እንደ ኅብረት አልሉ አጠንክሮና ስሎ ያውጠዋል። ይህን መሰረታዊ ትችት የሚተቹ ደግሞ ስራቸው ቀላል ሳይሆን በጣም ከባድ ነው። ለማጣጣል፣ ለመጥለፍ፣ ለሴራ፣ ለበቀል፣ ለውድቀት እንዲሁም ለመሳሰሉ ነገሮች አይደለም፣ ይልቅስ በተቃራኒው ለማሻሻል፣ ለመለወጥ፣ ችግር ለመፍታት መንገድ ለማሳየት እንጂ ሲተቹም ቦታና ጊዜ ጠብቆ የንግግር ዘዬውንና ወንድማማችነትን በማይነጥር መልኩ ነው። ተተችው አካልም ስህተትን የሚሰራው በሥራ ላይ ስላለ ነው። ስትሰራ ደግሞ የእውቀት፣ የክህሎት፣ የልምድ የነባራዊ ሁኔታ ግንዛቤና መሰል እጥረቶች ይኖራሉ። ይህን ሞልቶና አስተካክሎ ለመሄድ ትክክለኛ ተቼዎች አስፈልጋሉ። ተቼዎች ከአማካሪ በላይ ጠቃሚዎችና አንቂዎች ናቸው። ያልታየ አተያይ ያሳያሉ። የጎደለን ይሞላሉ ያላወቅ ነውን ያሳውቃሉ። ለትግሉ እውነተኛ ተቆርቋሪነታቸውን ያሳያሉ። እውነተኛ ተችዎች ሲተቹ መሬት ላይ ያለውን ትክክለኛ መረጃ ሊያሰራ ይችላል አይችልም፣ የፖለቲካ ኮንስፓይረስ ያለው የለውም፣ የተተቸው አካል ለማስተካከል የሚችልበት ነባራዊ ሁኔታ አለ ወይስ የለም ብለውና የግድ የኔ ሁኔታ ብቻ ይሆን ብለው አይደለም። ይልቁንስ ሌላ አማራጭና ያልተሰራ መሰራት ያለበት ጉዳይ ያሳያሉ እንጂ ስለሆነም ተችዎች ሆይ እያሰባችሁ ተቹን። ትክክለኛውን ለውጥ እንድናመጣም ተቹን። ዕውቀት እንዲኖረን ተቹን። ክፍተታችንን እንድንሞላም ተቹን። በጥቅሉ ትግሉን ከተፈለገው ጫፍ ላይ እንድናደርስ ተቹን፣ አማካሪም ሆኑን። በመሆኑም እኔ እንደ ግለሰብ ላስተካክለው የሚገባኝና ላደርገው የሚገባኝን ሁሉ በምትፈልጉት መልኩ ትችታችሁ ለመቀበል ዝግጁ ነኝ ሲሉ አርበኛ እስቲበላ ዓለሙ ዘሪሁን መልእክታቸውን አስተላልፈዋል። የአማራ ፋኖ ብሔራዊ ኃይል ጎጃ ማጎ ምድር ክፍለ ጦር ክፍለ ጦሩ በስሩ በሚገኙ ብርጌዶች የአቅም ግንባታ ስልጠና እና ድጋፍ እያደረገ ይገኛል። የክፍለ ጦሩ ሰብሳቢ አርበኛ ዘመን ተሻለ በሚመራው የክፍለ ጦሩ አመራሮች በስሩ ለሚገኙ ሁሉም ብርጌዶች ድጋፍና ክትትል እያደረገ ሲሆን በውይይቱ አጠቃላይ በትግሉ ዙሪያ ስላለው ሁኔታዎች ምክክርና ውይይት ተደርጓል። እንመክራለን፣ እንወያያለን፣ እናደራጃለን ጠላትን፣ ድባቅን መታለን፣ ድል እናደርጋለን ብለዋል። በሌላ በኩል የአማራ ፋኖ በጎጃም ሁለተኛ ተፈራ ዳምጤ ክፍለ ጦር ደጋ ዳሞት ብርጌድ አመራሮች በትናንትናው ዕለት ማለትም ግንቦት 23 2017 ዓ.ም ከአንደኛ ሻለቃ የሰራዊት አባላትና አመራሮች ጋር በወቅታዊ የትግል ሁኔታ ላይ ያተኮረ የሥራ ግምገማና ውይይት አድርገዋል። በውይይቱ ላይም ከሰራዊቱ አባላት ለተነሱ ጥያቄዎች የብርጌዱ ሰብሳቢ ዳሞት አለህኝና። የብርጌዱ ዘመቻ መምሪያ ኃላፊ ኤርሚያስ ካሳ ምላሽና ማብራሪያ ሰጠዋል። በመጨረሻም ውይይቱ የሻለቃ አመራር ሪፎርም በማድረግ ጭምር ተጠናቋል። አዲስ ትውልድ፣ አዲስ አስተሳሰብ፣ አዲስ ተስፋ። ለሰዓቱ የነበሩን መረጃዎች እነዚህ ነበሩ። አብራችሁን እስከ ፍጻሜው ስለቆያችሁ እያመሰገንን! በሌላ የመረጃ ሰዓታችን እስከምንገናኝ ድረስ ሰላም ሆኑ!